ቶሎ የተሰኘ በኢትዮጵያ የመጀመሪያው ኃይል ቆጣቢ ምድጃ በዛሬ ዕለት ይፋ ተደርጓል። ኃይል ቆጣቢ ምድጃው ግሪንሲ ኢነርጂ በተባለ ድርጅት የተመረተ ነው። 50 በመቶ ኃይል ቆጣቢ ምድጃው በተጨማሪ ለገጠሩ የማህበረሰብ ክፍል የሚሆኑ በሶላር የሚሰሩ ምድጃዎች ተካተውበታል። የግሪንሲ ኢነርጂ ስራ አስኪያጅ ረቂቅ በቀለ ዛሬ ለገበያ የበቁ ምድጃዎች ኃይልና ጊዜን በመቆጠብ ትልቅ አስተዋጽኦ እንዳላቸው ተነግረዋል። ባልደረባችን ቅድስት ብርሃኑ ደግሞ ተጨማሪ መረጃዎችን ልታደርሰን በቀጥታ መስመር ችን ላይ ትገኛለች። ቅድስት፣ እንደምንለሻል መረጃዎችሽን መቀጠል ትችያለች። አመሰግናለሁ ምንችል ይችል እንዴት ልሃል ተመልካቾችስ እንዴት ዋላችሁ? በኢትዮጵያ የመጀመሪያው የሆነ ኃይል ቆጣቢ ምድጃዎች በዛሬ እለት ይፋ ተደርጓል። እነዚህ ምድጃዎች ቶሎ የተሰኘ ስያሜም ተሰጥቷቸዋል። እንግዲህ እነዚህ ምድጃዎች ሀምሳ በመቶ ኃይል የሚቆጥቡ ናቸው፣ ከምናውቃቸው ከመደበኛ ስቶቮች ማለት ነው። እነዚህ ስቶቮች እንግዲህ ግሪንሲ ኢነርጂ በተባለ ድርጅት የተመረቱ ስቶቮች ናቸው። ስቶቮቹ እንግዲህ ማህበረሰቡ በቀላሉ ሊጠቀሙት የሚችሉት ናቸው። ማለትም ባለ አንድ፣ ባለ ሁለት፣ ባለ ሶስት እንዲሁም ለተለያዩ ትልልቅ ፕሮግራሞች የሚሆኑ የተለያዩ ስቶቮች በአማራጭነት ቀርበዋል ማለት ነው። እንግዲህ ከምድጃ አጠቃቀም ጋር ተያይዞ በሀገራችን እንደሚታወቀው በአብዛኛው የሀገሪቱ ክፍል በማገዶ ነው አብዛኛው ማህበረሰብ ምግብን ለማብሰል የሚሞክረው። ከዚህ ጋር ተያይዞ እንግዲህ ከጤና ጋር ተያይዞ የሚደርሱ ጉዳቶችም አሉ። ለማብሰልም በጣም አስቸጋሪ ነው። እንዲህ ያለውን ችግር የሚቀርፍም እንዲሁም ደግሞ ኃይልንም የሚቆጥብ ነው። ከምንጠቀማቸው ዘመናዊ ስቶቮች ሀምሳ በመቶ የሚሆነውን ኃይል የሚቆጥብ ነው ተብሏል። እንግዲህ የግሪን ኢነርጂ ዋና ስራ አስኪያጅ ሆኑት ረቂቅ በቀለ በዚህ ወቅት እንዳሉት እነዚህ ተመርተው ዛሬ ለገበያ ይፋ የተደረጉ ኃይል ቆጣቢ ስቶቮች ኃይልን የሚቆጥቡ እንዲሁም ንጹህ ማህበረሰቡ በቀላሉ ሊጠቀመው የሚችሉ እንደሆነ አንስተዋል። እንደሚታወቀው እንግዲህ በሀገራችን አስር ፐርሰንት የሚሆነው ማህበረሰብ ብቻ ነው ዘመናዊ የሚባለውን ስቶቭ የሚጠቀመው። የተቀረው ዘጠና በመቶ የሚሆነው በማገዶ ነው የሚጠቀመው ማለት ነው። ይህ ምን ያክል አስቸጋሪ እንደሆነ ይታወቃል። ታዲያ መሰል ችግሮችን ለመቅረፍና ማህበረሰቡ ዘመናዊ ስቶቮችን እንዲጠቀም ለማድረግ የተመረቱ እንደሆነ ተናግሯል ኃይል ቆጣቢ ከኃይል ቆጣቢ ስቶቮች በተጨማሪም በሶላር የሚሰሩ ስቶቮችም ዛሬ ለገበያ በተጨማሪነት ቀርቧል። እነዚህ የሶላር ስቶቮች ደግሞ በገጠሩ የማህበረሰብ ክፍል ታሳቢ ተደርገው የተመረቱ ናቸው። እነዚህን በሶላር የሚሰሩ ስቶቮችን የገጠሩ ማህበረሰብ እንዲገዛ በአካባቢ ጥበቃ ላይ የሚሰሩ ዓለም አቀፍ ተቋማት ድጋፍ እንደሚያደርጉ የግሪን ሲ ኢነርጂ ዋና ስራ አስኪያጅ ረቂቅ ተናግረዋል። ማለት ነው እንግዲህ ይህ እነዚህ ስቶቮች ሲመረቱ በሀገር ውስጥ ነው እየተመረቱ ያሉት፣ ከዚህ ቀደም ከውጭ እንደሚገባ ይታወቃል። ዘመናዊ ስቶቮች ያንንም የውጭ ምንዛሬን ከማስቀረት አንጻር ሰፊ ሚና አለው። እንዲሁም ለበርካታ ዜጎችም የስራ እድል እየፈጠረ እንደሆነ በመድረኩ ተነስቷል። ማለት ነው። ሌላው በመርሃ ግብሩ እንግዲህ የተገኙት በውሃና ኢነርጂ ሚኒስቴር የኢነርጂ አማካሪ የሆኑት የኢነርጂ አማካሪ የሆኑት ይቅርታ የኤነርጂ አማካሪ የሆኑት እንዳሉት እሳቸው እንግዲህ ሚኒስቴር መስሪያ ቤቱ ከዚህ ጋር ተያይዞ ኃይል ቆጣቢ የሆኑ ዘመናዊ ስቶቮች እንዲመረቱ የተለያዩ ስራዎች እየተሰሩ እንደሆነ አንስተዋል። በተለይም ደግሞ ኢትዮጵያ በታዳሻይ ላይ ሰፊ ስራ እየሰራች እንደሆነም ጠቁመዋል። በፈረንጆቹ ሀያ ሰላሳ ሃምሳ ሰባት ሚሊዮን ዜጎች የሚሆኑ ዘመናዊ ስቶቮችን እንዲጠቀሙ በትኩረት እየተሰራ እንደሆነ አንስተዋል። በተለይም ደግሞ ዛሬ ይፋ የተደረገው ኃይል ቆጣቢ ምድጃዎች ሚኒስቴር መስሪያ ቤቱ የሚሰራውን ስራ የሚደግፍ እንደሆነ ነው ያነሱት ማለት ነው። በመድረኩ ላይ እንግዲህ የተለያዩ ዓለም አቀፍ ተቋማት እንዲሁም የተለያዩ የድርጅት ኃላፊዎች ተገኝተው ሀሳባቸውን አጋርተዋል። ዛሬ ለገበያ የቀረቡት ኃይል ቆጣቢ ስቶቮች ዘመናዊና የማህበረሰቡን ህይወት የሚያቀሉ እንደሆነ ተነግሯል ማለት ነው። በእኔ በኩል ያለው መረጃ ይህን ይመስላል። ምንችል አመሰግናለሁ። ቅድስት ብርሃኑ ለመረጃሽ እኔም አመሰግናለሁ። ባለሽበት መልካም ቀን ይሆንልሽ።